አይ ነው የለላት በጣም የቀለለኝ፣ ከአንቺ ጋር አንቺን በማግኘቴ ህይወት በጣም ቀለለች። በጣም የከበደኝ ደግሞ ከአንቺ ጋር በመለያየቴ። የምሬን ሀቂቃ ከአንቺ ጋር በመለያየቴ በጣም ነበረ ያዘንኩት።

ኮቤል ሰላም በላችሁ እና አላቋርጣችሁ። እኛ እኮ እሺ፣ አሰላሙ አለይኩም የኔ እኔ ከኔ ጋር እኔ ወሬ ብቀጥል ከኔ ጋር ልታወሪ ነው። እሺ ውድ ፋሚሊዎቻችን እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ አልሐምዱሊላ ለምትሰጡን ፍቅርና ክብር በጣም እናመሰግናለን። ላይክ ሼር፣ ሰብስክራይብ ያደረጋችሁም ስለሆነ በጣም እናመሰግናለን። ቤቷ ሞቅ ሞቅ እያለች ነው፣ እየተንቀሳቀሰች ነው ሌስ ጎ ከዛ አንተ ቀደም ስትለይ ማምሳት ምን ነበር? ያን ቤትሽ ሞቅ ሞቅ፣ ያን ቤታችን ሞቅ ሞቅ እናድርገው ምናምን ምናምን ስንባባል ከዛ እኔ እንደኔ እንደዛ ያልኩት መጀመሪያ ላይ። ከዛም በኋላ አንተ ደግሞ ስለ ልጅ አወራ። ምን ነው አንተ ነው እንዴ ምን ልጅ? እንጂ ስለ ልጅ ስታወራ ነበር። ቤት የሚያሞቀው ልጅ ነው እንጂ ምናምን ምናምን፣ ያ በጣም መግለጫ ስትሰጥ ነበር ውድ ፋሚሊዎች ያማታል። ስለዚህ መድኃኒት በነገራችን ላይ በዚህ አጋጣሚ ጋይስ፣ ቦርሳ አሁን ድሮ ማለት ነው ማለት ሴቶች ናቸው ቦርሳ የሚይዙት አይደለ? ጀለስ ስልኳ አንድ ስልክ ብቻ አንጠልጥላ ፍንፉን እያለች ነው የመጣችው ማለት ነው። አሙስ አህሙ ደግሞ ቦርሳውን ይዞ ምናምን መጣ እና ያገኘችውን ነገር ሁሉ እዚህ ውስጥ እየከተተች አዛ አደረገች። ይሄ ቦርሳ የእኔ ነው። ይሄ ቦርሳ ቆኖኖ ልንገርሽ፣ ይሄ ቦርሳ እዚህ ውስጥ የሚቀመጠው የሆነ ፓወር ባንክ ምናምን የመሳሰሉ ነገር ነው። እሺ የቻፕስቲንግ ቦርሳ አይደለም። እሺ ብር ልትወስጂ ነው። ታይ፣ ምንም ቁጭ አድርጊ። ቁጭ ቁጭ ቁጭ። ሌባ ሌባ ሌባ። ታይ፣ ለፈረንጅ አይደለም። ልቀቅ ልቀቅ ልቀቅ። ቀደድሽው፣ ቀደድሽው። ኧረ አለ አንፍሪ። ኧረ፣ እሺ እሺ እሺ፣ ሰጥሻለሁ። መታወቂያ፣ ወይኔ ወይኔ። እና ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። አልሀምዱሊላህ። ዛሬ እንግዲህ በአዲስ ቪዲዮ ከች ብለናል። የዛሬ ቪዲዮ ክሬዲቱን እንግዲህ ለእናንተ እንሰጠዋለንና እና ምን አስባ እንደሆነ አይሩን ነው። ግን በቃ ዛሬ ደወለችልኝና አሁን ዛሬ እፈልጋለሁ እኔ። አዎ እኮ አንቺ ምን ትፈልጊኛለሽ? አዎ እኔ ፈልግሽኝ። አዎ እሺ፣ ለምን ፈልግሽኝ? መስራት ነው፣ እንገናኝና ነግራለሁ ምናምን አለች ከዛ ሲሬሷን ምናምን በልታ ጥያቄ ልጠይቅ እፈልጋለሁ አለች። እኔም ደግሞ ያው የትዳር ጥያቄ ልጠይቀኝ ነው ብዬ እየጠበቅኩኝ ነው እና የተሽኮረመንኩኝ እየጠበቅኩኝ ነው ያለሁት። ኦኬ ቀጥይ ትችያለሽ ያለሽ። እሺ ግን ሳጠይቅኝ፣ እሺ ነው መልሱ። ዛሬ ጠቆች እንጠቅብያ እ ምን አይነት ጥያቄ ፍርቡት ላቀርብልን እወረ፣ እንደዛ ወጉን አልቀረብህም። ምነው ረሳ ነው አልክ? እኔ ማቅረቢ አለብኝ ቢሆን እንኳን ቆይ ቁመትሽ እየጨመረ ነው ልበል፣ ም እያደግሽ ነው ልበል፣ እዚህ ጋ ደረሰች። በአንድ አመት ከተዋወቅን ወደ አንድ አመት እየሄደ ነው እና ያኔ ስንተዋወቅ እዚህ ጋ እንደምውም የሆነ ጊዜ እዚህ ስር ደብቄ ብብቴ ስር ደብቄ የሆነ ቦታ ተደብቀን ስንገባ ብብቴ ስር ደብቄ እንደዚህ ነበርኩ፣ ሁላ የገባንበት ቤት የለም። ታጭር ስለነበርክ ነበር። እንዴት ነው የሚሆነው? በቃ ድሮም አሁንም ትልቅ ኦኬ፣ ታኮ ጫማ ለብሳለሁ። እኔ እኮ ግራ ገብቶኛል እኮ እኮ ቅር ብሎኛል። ቅር አለኝ። እንደዚህ ነው ላይሽ የምፈልገው። እንደዚህ ነው ላይሽ የምፈልገው። ለማንኛውም ውድ ቤተሰቦች ዛሬ አሪፍ ጊዜ ይኖረናል ብዬ አስባለሁ። ስለዚህ አሪፍ ጊዜ ልንሆንን ደግሞ በምርጥ ኮሜንቶቻችሁ እንዲሁም ቤት ውስጥ ሰብስክራይብ በማድረግ ቪዲዮን ብትጀምሩ የበለጠ ያበደ ይሆናል ብዬ አስባለሁ። ቡናን አልጠጣሁም። በነገራችን ቡና እሱ አለብሽ። እኔ እኮ ችግር የለብኝም፣ ቡና ጠጣሁ አልጠጣሁም ሰነሽ እኔ ለመመርቀን አንቺን መያየት ብቻ ነው። ኦ ማይ እኔ አፈርኩኝ። ምን ወደ ጥያቄ ይልግባ። ኦኬ ጥያቄ፣ ምን አይነት ጥያቄዎች ነው ግን ያዘጋጀሽልኝ? እሺ የመጀመሪያው ጥያቄ የሚከብድ ነው ግን፣ አይ አይደለም። የመጀመሪያው ጥያቄ፣ ከወንድ ጋር ስንት ብር አለ በስም ምንም ዐይነት ንብረት አለ? ይኸው ንብረት በስሜ ያለው ንብረት ይኸው። እሺ ሌላ ደግሞ የምርሽን አካውንት የተጠየቅሽኝ እ ችግር የለውም እኔ መልስልሻለሁ። ማለት ለምን ፈለግሽ? አይ ከደበረት ተወው። ኖ ኖ ነው ለምን እንደፈለግሽ እሱ ጥያቄ ነው። እኔ አካውንት ስንት ብር ነው አለ። ቲክቶክ ላይ ፋሽን አድርጎት ስለየሁት። ኦኬ እሺ ችግር የለውም እነግርሻለሁ ግን ምን ቢሆን ነው ደስ የሚልሽ? በቃ ከአስር ሺህ ብር በላይ ካለ መጥፋት አለብን። አሁን ማለት ለሆነ ጉዳይ ታውለዋለህ እኔ ፈለግኩ ትደረግበት አለ ለአንድ ጊዜ ብቻ ነው የፈለግሽው? አካውንት ነው ነገር ሁሌም በኔ አድርገው ሞባይል ባንኪንጉን ነው ስልሽ። አሁን ለምሳሌ አንድ ሰው አካውንት እና በስምህ ስንት ብር አለ ብሎ ሰውን ሲጠይቅ ስልሽ እኔ የተገነዘብኩት አሁን ለምሳሌ ወደፊት አብረሽ የምትኖሪ ሰው እንደዚህ አይነት ነገር ያሳስበዋል ብዬሽ ነበረ። አንቺ ግን ለዛሬ ብቻ ነው ሲጀምር። ሴቶች የምትፈልጉ ሴቶች የምትፈልጉትን ነገር እስክታገኙ ነው። ለዛ ኮን አካውንት መጀመሪያ አካውንቴ ውስጥ አልሐምዱሊላሂ ስሜ አለ አሕመድ ጀማል እና አንድ ብሎ አንድ እኔም ልጠይቅሻ ልብ፣ ኧረ እባክሽ፣ እንደዚህ የሚባል ነገር የለም። ምኑ እና ቤቱ የኔ ያንቺ የሚባል ነገር የለም፣ ኔ ነው። አሁን ደግሞ ልጠይቅሽ፣ እድሜሽ ስንት ነው? አሁን ሲመጣ ሀያ ዓመት ይዛለሁ፣ ግንቦት ዛሬ አመት እኔ የዛሬ አመት ማለት ነው። ወደ ወደ አዲስ አበባ ስመጣ ሶሻል ሚዲያ ላይ መጀመሪያው ቀን ስቀርብ 19 አመቴን ያዝኩበት ጊዜ ነበር። ትዝ ይላችሁ ከሆነ ተናግሬ ነበር። አሁን ግንቦት አንድ ሲመጣ ልክ ከ28 ቀን በኋላ 20 አመቴ ነው። እንደገና መጀመሪያ አዲስ አበባ ስመጣ በመጣሁኝ በአራተኛው ቀን በአምስተኛው ብቻ እንደዚህ ነበር አመት ለዛ ነው እንዴ? ወይ ቤት ነግሪኝ ኖሮ ኬክ ቁርስልሽ ነበር። ችግር የለውም፣ እቆርስልሻለሁ። አ ደግሞ ለኬክ እንቁረስላት። ኬክ እንኳን አንድ ዓመት ሆናት። አዲስ አበባ ከመጣች እና ብዙ መንገዶችን አቋርጣ ረዥም መንገድ አቋርጣ አዲስ አበባ ከገባች አንድ ዓመት ናት። በአንድ ዓመት ውስጥ ብዙ ነገር እና ከዛ በዘለለ ደግሞ ስለዚህ ሀያ ልትሆኚ ነው ግንቦት ስንት ነው ሀያ የምትገቢው ግንቦት አንድ በቃ አሁን መያዝያነን እንደ ግንቦት አንድ ሀያ ትይዛለች ማሻላህ አላህ እድሜ እውነት ረዥም እድሜ ይስጥሽ ግን በሀያ አመት

አሻሙ ደግቻለስ። ሁለተኛው ጥያቄ አሁን፣ ለምሳሌ አንተ አዲስ አበባ ከመጣህ ጊዜ ማለት ነው፣ ለአንተ ከባዱ የሆነብህ ቀን እና ቀላሉ የሆነ ሳታስበው ቀሎ የሆነ ነገር ያገኘኸው ነገር ምንድን ነው? ደግሞ የከበደብህ ነገር ምንድን ነው? በጣም አሪፍ ጥያቄ። በጣም ከብዶ ሳገኘው ቀላል ምናምን ነው አይደለም። እሱ የከበደብህ ነገር እና ከዛ ደግሞ ሳታስበው ደግሞ ቀላል ቀላል ሆነው ያገኘሁህ ሁለቱን ነው መልሰው። ሁለቱም የተለያየ ጥያቄ ነው ወይስ አንድ ላይ ጥያቄ ነው? በቃ ተረዳሁኝ። ሁለት ጥያቄ ነው ጠይቅሽኝ። እሺ፣ በጣም ከብዶኝ የነበረ ጊዜ አንድ ጊዜ ብቻ አይደለም ሁለት ሶስት ጊዜም ሊሆን ይችላል፣ ግን መጀመሪያ በጣም እዚህ አዲስ አበባ ስገባ ስልኬ ሲወሰድብኝ በጣም ከብዶ የነበረ ጥያቄሽ ገብቶኛል፣ ነው እኮ ሁለት የከበደኝ ነገር። የከበደኝ መጀመሪያ አዲስ አበባ ስገባ እንደገባው በሳምንቴ ስልኬ ሲጠፋብኝ፣ ስልኬን ተጠቅሜ ስለሆነ ለመኖር እንትን ያልኩት በቃ ወደ አዳማ ልመለስ ነው ብዬ በጣም ከፍቶኝና ከብዶኝ ነበረ። ድንገት በዛው ቅጥፈት ቀላል መስሎ ከባድ ነገር ቀላል መስሎ ግን ከባድ ነገር የሆነልኝ አንን አገኘሁሽ በጣም እውነት ያ ቀን የወደድኩት ሁለት መለስኩ ማለት ነው። ግን አንድ ደግሞ አለ የከበደኝ። በጣም የቀለለኝ ከአንቺ ጋር አንችን በማግኘት ይኸውት በጣም ቀለለኝ። በጣም የከበደኝ ደግሞ ከአንቺ ጋር በመለያየት የምርን ሀቂቃ አንቺ ጋር በመለያየት በጣም ነበረ ያዘንኩት። እሺ ሶስተኛ ጥያቄ አሁን ደግሞ አልሐምዱሊላ አንድ ላይ ስለሆነ ደግሞ ኦኬ፣ አዲስ አበባ ውስጥ አዲስ አበባ ከገባሽ በኋላ ብዙ ብዙ ነገር አሳልፈሻል በዚች በአንድ አመት ውስጥ ብዙ ነገር አሳልፈሻል፣ አይደለ? በጣም በቃ የማትረሹ የማረሳው ቀን አመትሽ እንግዲህ ዛሬ ነው። በዚህ በ12 ወር በ365 ቀናት ውስጥ አንድ የማትረሻዋን ቀን ንገሪኝ ምንድን ነው? የሆነ ስራ ጀምሬ በጣም ብዙ ብር ኢንቨስት አድርጌ ከሌሎችም እንትን ብዬ ማለት ነው ያን ብር አብሮኝ ባለ ሰው። አብሮን ስራውን ልንሰራ በጀመር ነው ሰው በጣም ባመንኩት ሰው ይህን ያን ያደርጋል ብዬ በማላስበው ሁሌም ከጎኒ የሆነ እንደሆነ አብሮኝ እንደሆነ ከዛም ደግሞ በቃ ከኔ መከፋት በላይ አብሮ እየተከፋ ያለ ሰው። ለካ በማስመሰል ነበር እዛ ሲያደርግ የነበረው። ያንን ስራ እየሰራበት ነው ብዬ በጣም ብዙ ነገሮችን ለፍቼ ከእኔም አልፎ ከሌሎች ተቀብዬ ስራውን የጀመርኩበት ነበር። ይዞ ይላሽ ያለበት ቀን ታውቃለሽ። ስለዛ ያ መቼም በህይወቴም የማረሳው ነው። ምክንያቱም አንድ እርምጃ ወደፊት ብሄድኩበት ታይም ላይ ወደኋላ አንድ ስለጎተተኝ ነው። ማለት እኔ ቃ ወደፊት ስተካከላል በሚል አልፌው ነው እንጂ በጣም ከባድ ነው። መቼም አይረሳም። አሁንም ማረሳውም በየ ሰከንዷ በየ ከሰከንድም በታች ነው ማስታውሰው በየደቂቃው፣ ሁሌም ማለት ነው። ያ ነው በቃ። ከባድ ነው። ማለት ምን ጊዜም በዚህ ህይወት ላይ ስንኖር ሌላ ሰው ቢጎዳን ይሻላል የምናምነው ሰው ከሚጎዳ እኛ ነው የምንለው ሰው ከሚጎዳ ሌላ ማናቆ ባዳ ሰው የዛን ሰው ሺ እጥፍ ቢጎዳን ይሻላል። ምክንያቱም የኔ ነው የምትዩ ሰው ብዙ ነገርሽን አሳልፈሽ ትሰጫለሽ። ብዙ ነገር እቅድ ታቅድ ያለሽ አብረሽው ያ ሰው በትንሽም ነገር ቢሆን ሲጎዳና እምነቱን ስታጭው ወደፊት ላይ ያሰብሻቸው አብረሽ ያሰብሻቸው ነገሮች መንገዶች ሁላ ጭልም ነው የሚሉት፣ እና ያ ነገር እረዳሻለሁ። እንግዲህ አላህ ኸይሩን ያስብልሽ። እሺ፣ ሌላው ጥያቄ ምን አይነት ሴት ሚስት ብትሆን ደስ ይልሃል? ማለት ምርጫ አለው እዚህ ጋ ሀ ሀ ሌታ ጸባይኛ ሁና በጣም የምታስጠላ፣ ለክፉ ሁና በጣም ቆንጆ፣ ሀመሮ ውሃ በጣም ጸባያም የሚያምር ቆንጆም ሁና አይኔ የለላት አይሳቅም። እሺ ሚስቴ እንድትሆን የምፈልገው የማፈቅራት ልጅ ነው እኮ። ግን ከእንደዚህ አይነት ሶስት ሴቶች ብቻ ማግባት ቢፈቀድልህ የትኛውን የትኛው ታገባለህ? ግዴታ ቢሆንልኝ ግዴታ ቢሆንብኝ ሁለተኛ ላይ ያለችው በጣም ቆንጆ ሆና ክፉ ክፉ። የመጀመሪያው ነው በጣም የምታስጠላ ናት። የመጀመሪያው ምን ያደርግልኛል? እንትኗ እኮ ክፋቷ እኮ ይሸፍናታል። ስለዚህ የመጀመሪያው ስለዚህ ማለት ነው ክፉ ፃው ጥሩ ሆናም የምታስጠላው ማለት ነው። ምን አይነት ሴት ማግባት ትፈልጋለህ? አሁን ደግሞ በኖርማል ምርጫ የሌለው ነው። አዎ ኦኬ። ምን አይነት ሴት መሰለሽ ማግባት ትፈልጋለህ? ያው የማፈቅረውን ሰው ነው ማግባት የምፈልገው በመጀመሪያ፣ ሲቀጥል ልጅቷ ምን አይነት ብትሆን ደስ የሚለኝ አንደኛ፣ ያው አላህ ራሱ የሚሰጠኛለች እኔ ግን በቃ ማለት ፈታ ያለች ጨዋታ የምትወድ ቤተሰብ ቤተሰብ በቃ ማለት የኔ ቤተሰብ የሚያስ ሰው የምትወድ የለም። ለምሳሌ አንዳንድ ሰው ምን መሰለሽ አንድ እንግዳ ወደ ቤትሽ ሲመጣ የሚናደደው ምትን የሚለው አለ። ያ ያ ነገር በጣም እንትን የሚለ እኔ በቃ ሰው ወዳለው፣ በዙሪያ ምናምን ዘመዶች እና የሚደሰጡ የለም። ስለዚህ ቤተሰብን የምታስደስት የራሷንም የኔንም ቤተሰብ ማለት ነው፣ እንደዛች አይነት አንተ ምን አይነት ወንድ ነኝ ብለ ታስባለህ? ዛው ገደገምሽ والله እኔ ስለ ራሴ ባላወራም ምንም ደስ ይለኛል፣ ግን ነኝም መሆንም የምፈልገውም ነገር ወደፊትም እንድሆን እንደዛ መሆኜ እንድሞት የምፈልገው ነገር ምን መሰለሽ በቃ አንደኛ ያው በረሱል ሱና ላይ የሚኖር ሰው ሰለላሁ ዐለይሂ ወሰለም፣ ዲኑን የማይረሳ ሰው፣ ቤተሰቡን የሚወድ ሰው፣ ለቤተሰቡ የሚኖር ሰው፣ ለሚስቱ የሚኖር ሰው፣ ለልጆቹ የሚኖር ሰው

በመሃል ማለት ነው፣ ሹልክ ብላ ትመጣለች። አሁን መች እንደምትመጣ አታውቁም። በድንገት ነው የምትመጣው። እና አሁን በኖርማል እያወራን መታ ነበረ አይደለ? እሷ ናት እሷ ናት ወይ ይ ካሜራ ማን እያጌጥሜራማን ባልባል ምናም ምናም ብዬ እንትናለሽ። እሺ ሌላ ጥያቄ ልፈልግልሽ፣ ማለት ፈኪ ምን ያስደስታታል? በዚህ ሰዓት ምን ያስከፋታል? ምን ያስደስታታል በዚህ ሰዓት በዚህ በአሁኑ ሰዓት ማለት። ምንም አያስደስትኝም ስልሽ፣ ለምሳሌ ከሀገርሽ ከወጣሽ አንድ ዓመት ሆኖሻል፣ ብዙ ነገር አይተሻል ምናምን። አሁን ላይ ምን ቢሆንልሽ ደስ ይልሻል? የሆነ ህይወት እንደት እንትን ይልሽ ደስ ይልሻል? ወላሂ አሁን ላይ ምንም አይገባኝም ግራ ገብት ብሎ ምንም ምንም በቃ ማለት ነው እና አሁን ላይ ምንም ያስደስኝ የለም። በጣም እሱን ጥያቄ ብዙ ሰው ሰሞኑን ሰሞኑ ይጠይቀኛል። በቃ ግራ እየገባሁ ሲሆኝ ምናምን ማለት ነው እና ምንም የለም ቢኖር ይገባል የለም። በቃ አሁን ላይ ሌላ ጥያቄ ካለ ጠይቅ ስልሽ እሺ። አሁን ግራ ገብቶሻል? ወላሂ አልተበራራልኝም ሰሞኑን። እና እኔንም ግራ በገባው ሙርና ትሬል። እሺ አይ፣ ያሳስበኛል ይሄ ነገር። እሺ በቃ ይሄን ኖ ኖ ኖ ያሳስበኛል ማለት። ቀኝ ቢገባሽ ቀኝ ሲገባሽ ቀኝ ሲገባ አንተ እንደዚህ በጥፊ በጥፊ እኮ እኔ። እሺ ግን አንድ ነገር በዚህ አጋጣሚ ላስተላልፍ። ከጎኑ እንድትርቅ ያልኩት ኦ ማይ ጉድነስ፣ ማን ይርቃል አለች። አይ በቃ በምንም አጋጣሚ ም ሲገባሽ ማለት እንደዚህ መራቅ ነው ማለት በቃ፣ በምንም በምንም ሲጠቀኝም ሲከፋኝም ምንም ሲል አንቺን ማማከር የምፈልገው ነበር ከጎኔ እንዳላጣሽ ያኛ

አደከምሽ አላህ ፍሪ ውድ ቤተሰቦቻችን እንግዲህ ከፈኪ ጋር አሪፍ ቆይታዎች እያደረግን ነበረ፣ የተለያዩ ጥያቄዎች የተጠያየቅን እንደተዝናናችሁበት ተስፋ አድርጋለሁ። አድርቅ ናት። አድርቅ ከሆነች ደግሞ ምንም ማድረግ አንችልም። አብረን እየደረቅን ነበረ። እንግዲህ ምን ይደረጋል ታዲያ ምትያቸው ነገር አለ። እኔ ወላሂ ዛሬ ይሁን ፍዝዝ ብያለሁ፣ አይደለ ትንሽ ፈዘሽ። ቡና አልጠጣንም ምግብ በልተን ቡና አልጠጣንም፣ እና ለዛ ነው። እና ውድ ፋሚሎቻችን በነበራችሁ ቆይታ ደስ እንደሚል ተስፋ አድርጋለሁኝ። ሁላችሁም እንደተዝናናችሁ እርግጠኛ ነኝ። አህሙ እንዲጠየቅ የምትፈልጉት ጥያቄ ካላችሁ እጠይቅላችኋለሁ። እና አሁን በጣም እዚህ መሬት ላይ በግሬን የሄድኩትኝ እና አሁን ቡና ጋብዘኝ ቡና ጋብዘኝ፣ አላለችም። ቤት ግቢና አፍልተች ተጭ እወስድሻለሁ፣ ችግር የለም አላደርስሽም። አይሺ፣ ውድ ቤተሰቦቻችን እንግዲህ የዛሬ ቪዲዮችን ይህንን ይመስል ነበረ። አሪፍ ቪዲዮ እንዳሳለፍን አሪፍ ጊዜ እንዳሳለፍን ተስፋ አደርጋለሁ። ፈኪንም እንዲሁ መጠየቅ የምፈልጋቸውን ጥያቄዎች በዚሁ አጋጣሚ ጠይቂያታለሁ ማለት ነው እና በመጠየቅም ደስ ብሎኛል እንግዲህሽ ለኛልካሜራማኑ ካሜራማኑ ነው እሱ ነው። እንገናኛለን እና ውድ ፋሚሊ በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወረህመቱላሂ ወበረካቱ።